ሰላም ውድ ተማሪዎቻችን እንዴት ናችሁ ዛሬ ደግሞ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ሞዴል ፈተና ባለፈው ጊዜ ክፍል አንድን ለቀቅ የላችሁ ነበር ዛሬ ክፍል ሁለትን ይዤላችሁ መጥቻለሁ ማለት ነው እንግዲህ እንደተለመደው ወደ ቪዲዮ ከመሄዳችን በፊት ላይክ እና ሼር ማድረግ እንዳትረሱ ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዲሁም እንደዚህ አይነት ቪዲዮዎች ሲሰሩ እንዲደርሷችሁ የደወል ምልክቷን መጫን እንዳይረሱ በቀጥታ ወደ ቪዲዮ እንሄዳለን አስራ ስድስተኛው ግሬድ ኤይት ስቱደንትስ እን አ ሰርቴን ስኩል ወር ገቨን ዘ ታስክ ኦፍ ሰፓሬቲንግ አይረን ፊሊንግ ሳንድ እን ሳልት ውይች ኦፍ ዘ ፎሎዊንግ ፕሮሰስ ኢዝ ዘ ሞስት አፕሮፕሪየት ኦርደር ይላል። አይረን አለው ሳንድ እና ሳልት ነው ያለው። እና እነሱ እንዴት ነው የሚለዩት ነው። እሺ ኤ ላይ ኤቫፖሬሽን፣ በቅደም ተከተል ማለት ነው። ዲሶልዩሽን ኤቫፖር ካረግነው ምንም ኤቫፖርን አድርገው ምንም እነዚያው ሁሉም ሶሊድ ናቸው አይደል ምንም አይነት ሊኩዊድ ስለሌለው ኢቫፖሬሽን ሊቀድም አይችልም። ስለዚህ ኤ አይሆንም። ቢ ዲዞሉሽን ማሟሟት፣ ከዛ ማግኔቲክ ሰፓሬሽን፣ በውሃ ከሟሟ ነው በኋላ በማግኔት መለየት አንችልም፣ በውሃ የራሰን ነገር አይደል። ስለዚህ ኤ አይሆንም ማለት ነው። ሲ ደግሞ ማግኔቲክ ሰፓሬሽን፣ መጀመሪያ በማግኔት ስንስበው አይረኑ ብቻ ይነሳልናል። እሺ ልክ ነው ይሄ። ከዛ በኋላ ዲዞሉሽን ማሟሟት፣ ኦኬ ልክ ነው። ከዛ ፊልተሬሽን፣ ከማሟ በኋላ ሳልቱ ይማማና ውሃና ሳንድ ብቻ ይቀረል ማለት ነው። ሳልቱ ማሙታል ከዛ ውሃና ሳልት የማማውን አቅርረን ሳንዱ ብቻ ይቀርልናል ፊልትሬሽን ማለት ነው እሱ ፕሮሰስ። ከዛ ኋላ ኢቫፖሬሽን ውሃና ሳልቱ ደግሞ የማማውን ነገር ኢቫፖር ስናደርገው ሳልቱ ይቀረና ውሃው ይሰናል። ስለዚህ ሲ ይሆናል ማለት ነው። እንዲህ ማግኔቲክ ሰፓሬሽን፣ ዲዞልቭሽን ለከናን ከዛ ኢቫፖሬሽን፣ ፊልትሬሽን። ኢቫፖሬሽን አይቀድምም ከፊልትሬሽን በፊት ስለዚህ ለዛ ዲ አይሆንም፣ መልሳችን ሲ ይሆናል ማለት ነው። 17ኛው አይ ፑት ደርቲ ዋተር ኢንቱ ፈነል ዊዝ ኤ ፔፐር ላይኒንግ። ፔፐር ላይኒንግ ተጠቅሜ ምንድነው የቆሸሸ ውሃን ወደ ፈነል ውስጥ ከተትኩት ይላል። ክሊን ዋተር ካምስ አውት ኦፍ ዘ ፈነል ኢንቱ ማይ ፔፐር። ፈነል አለ ደርቲ ዋተር የያዘ ነው። ከዛ እሱን በፔፐር ላይኒንግ ተጠቅሞ ሲያቀራው እንትኑ ምንድነው ይሄ ዋተሩ ወይም ውሃው ወደ ቤከሪው ሄደለት። ሶሊድ ደርት ጌት ሌፍት ቢሃይንድ፣ ከዛ ሶሊድ የሆነው ጠጣሪ የሆነው ቆሻሻው ነገር ደግሞ ወደ ውስጥ ላይ ቀረልኝ ይላል። ኦን ዘ ፔፐር ፔፐሩ ላይ ሲቀር ምን አይነት ፕሮሰስ ነው ይሄ? ኢቫፖሬሽን ማስነን ነው። እሱን አይደለም የተጠቀመው። ስለዚህ ኤ አይሆንም። ቢ ደግሞ ፊልትሬሽን ማቀረር ነዋ ብለን አብለናል። ወረቀት ላይኒንግ ተጠቅመን ፈሳሹን አውጥተን ሶሊድ እንዲቀርብ ማድረግ ነው። ስለዚህ ቢ ይሆናል። ዲዞሉሽን ማሟሟት ነው እሱ አይሆንም። ሰብሊሜሽን ደግሞ ያለው ምንድን ነው? ባለፈው ቪዲዮ ላይ አይተናል። ሶሊድን ቀጥታ ወደ ጋዝ መቀየር ነው ሰብሊሜሽን የሚባለው። ስለዚህ መልሳችን ቢ ይሆናል ማለት ነው። 18ኛው which of the following is the correct chemical symbol for silicon silicon ለምትባለው ኮሬክት ኤስ ኤስ ብቻ ምንድን ናት? ሰልፈር ናት። እቺ ሰልፈር ናት። ኤስአይ ደግሞ ኤስአይ ዩኒት ነው ስታንዳርድ ዩኒት አለ አይደል? ለምሳሌ ኤስአይ ዩኒት ኦፍ ማሲስ ኪሎግራም፣ የኤስአይ ዩኒት ኦፍ ታይሚ ሰከንድ ነው። ይሄ ኤስአይ ዩኒት ነው፣ አብሪቬሽን ነው። ሲ ሲሊካን ኤስአይ አይ ምንድናት? ስሞል ስቶን። ይሄ ሲሊካን ይሆናል። ልክ ነው፣ መልሳችን ሲ ነው። ዲ ደግሞ ምን ይላል? ኤስሲ ኤሲ ምንላል? ሴሊኒየም ምትባል ሴሊኒየም እቺ ሚባል እንትን አለ እቺ ኢናት እሺ የሚባል ኤለመንት ነው። እዛ ፔሪዮዲክ ቴብል ላይ ታገኙታላችሁ። ስለዚህ መልሳችን ሲ ይሆናል ማለት ነው። 19ኛው ኤለመንትስ ኤግዚስታስ ዳያቶሚክ ኤንድ ፖሊአቶሚክ ሞለኪውላር ፎርም ኤክሴፕት ይላል። ፎስፈረስ በምን አይነት ፎርም ይገኛል? ለምሳሌ ፎስፈረስ ፔንታኦክሳይድ? ሆኖ ሊገኝ ይችላል። ስለዚህ ዳቶሚክ ወይም ፖሊአቶሚክ ነው። ኦክሲጅን በሁለት ፎርም ኦክሲጅን ሞለኪል ምን ይችላል፣ ወይም ኦ3 ኦዞንም ሆኖ ሊገኝ ይችላል። ሰልፈር እንደዚህ ሆኖ ሊገኝ ይችላል። ኒየን ግን ምንድነው ኖብል ጋዝ ነው አይደለ? ግሩፕ 8 ኤሌመንት ነው። ስለዚህ መጨረሻው ላይ ትርፍ የሆነ ኤሌክትሮን ወይም ያነሰ ኤሌክትሮን ስለሌለው በዳያቶሚክ ወይም በፖሊያቶሚክ ፎርም አይገኝም። ስለዚህ መልሳችን ዲኒየን ይሆናል ማለት ነው። ብዙ ጊዜ በፖሊያቶሚክ በዳያቶሚክ ፎርም የማይገኙት ኖብል ጋዝ ምንላቸው ወይም ግሩፕ ኤት ኤት ነው። ሀያኛው ዋት ታይፕ ኦፍ ሰፓሬሽን ሜቶድ ኢዝ ዩዝድ ቱ ጌት ኤ ካፕ ኦፍ ክሊር ኮፊ አስ ኢትስ ፖርድ ፍሮም ኮፊ ፖት ወይም ጀበና። ከጀበና ላይ ኮፊን ስናወጣ የምንጠቀመው ምንድን ነው ነው ኤም እንላል ፊልትሬሽን ፊልትሬሽን ይመስላል ግን ፊልትሬሽን አይደለም የምንጠቀመው ፊልትሬሽን ጠጣሩን ጠጣሩን ነገር ወይም ሶሊድን ከሊኩዊድ ነው ብለናል አይደለ አቅርረን እናወጣበታለን ግን ሌላ ፕሮሰስ አለ ዲካንቴሽን የሚባል ዲካንቴሽን ምንድነው የሚጠቀመው መጀመሪያ ያስቀምጠውና ያረጋዋል ማለት ነው ውስጥ ላይ እንዲዘቅጥ ያደረገዋል ጠጣሩ ነገር ከዛ ከላይ የጠለለውን ነገር ከላይ የጠለለውን ሊኩድ ቀስ ብሎ ወደ ሌላ ቦታ መቅዳት ማለት ነው። ስለዚህ ኮንድ መጀመሪያ ይሄ ማረጋጋቱ ፓርት ስለሌለው ነው ፊልትሬሽን ያልሆነው፣ ሆኖ ዲካንቴሽን ነው የምንጠቀመው። ዲስሊሽን የሚለውን ባለፈው ቪዲዮ ላይ አይተናል። ዲስሊሽን ሁለት ሊኩዊዶችን የተለያየ ቦይሊንግ ፖይንት ያላቸውን መጀመሪያ እናፈላውና ቶሎ የፈላው ከተነነ በኋላ ኮንደንስ አድርገን እንቀይረዋለን ያልፈላው ደግሞ ተለየ ማለት ነው። እሱ ሁለት ሊኩዶችን ለመለየት የምንጠቀምበት ነው። ዲዞልቬሽን ማሟሟት ነው። ሁለት ሊኩድና ሶሊድን የሚሟሙ ነገሮችን ማሟሟት ነው። ዲዞልቬሽን ማለት ማለት ነው። ስለዚህ መልሳችን ዲካንቴሽን ነው። ሀያ አንደኛው ዊች ኦፍ ዘ ፎሎዊንግ ኢዝ ኖት ሜታል ሜታል ያልሆነ የቱ ነው ይላል። አይረን ኢዝ ሜታል፣ ኮፐር ኦልሶ ሜታል። ኮፐር እንደዚህ ነው፣ አይረን ደግሞ እንዲ ነው የሲምቦል ሲደረጉ ማለት ነው ሰልፈር ኢዝነን ሜታል ስለዚህ ይሄ አይደለም ሶዲየም ሶዲየም ሜታል ነው ሜታል ያልሆነው ማለት ነው ሰልፈር which is non ሜታል ነው ማለት ነው 22ኛው all of the following are same process except a ኮንደንሴሽን ኮንደንሴሽን የምንለው ምን ማድረግ ነው ጋዝን ወደ ሊኩድ መቀየር ነው ፍሪዚንግ ፍሪዚንግ ደግሞ ሊኩዊድን ወደ ሶሊድ። ክሪስታላይዜሽን የምንለው ሊኩዊድን ወደ ሶሊድ መቀየር ነው፣ አንድ አይነት ነው። ሶሊዲፊኬሽን ማለትም ሶሊድ ማድረግ ማለት ነው፣ ሊኩዊድን ወደ ሶሊድ መቀየር ነው። ስለዚህ ሁሉም እነዚህ ሶስቱ ወደ ሶሊድ መቀየር ሲሆን ኮንደንሴሽን ግን ጋዝን ወደ ሊኩዊድ ስለሆነ መልሳችን ኤክሴፕት ማለት የተለየ የቱ ነው ማለት ነው ኤ ይሆናል ማለት ነው። ሀያ ሶስተኛው ብላንክ አር አተምስ ኦር ኤ ግሩፕ ኦፍ አተምስ ዛት ሃቭ ፖዚቲቭ ኦር ኔጌቲቭ ቻርጅ። አተም ወይም ግሩፕ ኦፍ አተም ሊሆኑ ይችላሉ። ከዛ በኋላ ፖዚቲቭ ወይም ኔጌቲቭ ቻርጅ ያላቸው ምን ይባላሉ ይላል። ሞለኪል ኢዝ ስቴብል ፎርም ነው። ለዛ ለምሳሌ ሃይድሮጅን በሞለኪል ፎርም ይቀመጣል፣ ሶዲየም በሞለኪል ፎርም ይቀመጣል፣ ኦክሲጅን። ስለዚህ ምንም አይነት ፖዚቲቭ ወይም ኔጌቲቭ ቻርጅ የላቸውም፣ ስቴብል ፎርም ነው ወይም ባላንስ የተደረጉ ናቸው። ቫላንስ ደግሞ እነዚህ ኤሌክትሮኖችን ነው ቫላንስ የሚላቸው። አይን አይን ናቸው። ኔጌቲቭ ወይም ፖዝቲቭ ፎርም ያላቸው ወይ ይሰጣሉ ወይም ሲቀበሉ አይን ይሆናሉ ማለት ነው። ፖዝቲቭ ቻርጅ ያላቸው ካታይን ይባላሉ። ካታይን ማለት ምንድነው? ላክኦፍ ኤሌክትሮን ያለው ማለት ነው። ኔጌቲቭ ያላቸው ደግሞ አናአይን ይባላሉ ኤክሰስ ኤሌክትሮን ያላቸው ናቸው። አተም የምንለው አተም ነው ከሶስቱ ፓርቲክሎች የተሰራ አተም ነው። ስለዚህ ፖዚቲቭ ወይም ኔጌቲቭ ቻርጅ ያላቸው ግሩፕ ኦፍ አተምስ ምን ናቸው? አይን ናቸው ማለት ነው። 24ኛው for which of the following do the atom and molecule have different formula ለየትኛው ነው አተም እና ሞለኪል የተለየ ፎርሙላ ያለው ይላል። ሂሊየም አንድ አይነት ነው አተምም ሞለኪል ሞለኪል አይሆንም ሲጀመ ሄሊየም ከሆነ ሞለኪሉም አተምም ቢሆን አንድ አይነት ነው ምክንያቱም ኖብል ጋዝ ነው ኖብል ጋዝ ወይም ግሩፕ 8 ኤለመንት ናቸው ይህ አንድ አይነት ነው ናይትሮጅን ይለያል ናይትሮጅን አይነቱ ሞለኪል ነው ከዛ በአተም ፎርም ሲሆን ደግሞ ናይትሮጅን ብቻ ነው እንደዚህ ነው የሚቀመጠው አርገን አርገን ነው ሞለኪሉም ቢሆን አተምም ቢሆን ኒየንም ኒየን ነው ማለት ነው እነዚህ አርገንም ኒየንም ምንድናቸው ኖብል ጋዝ ናቸው ሁለቱም እነሱን ፔሪዮዲክ ቴብል ላይ ማግኘት ይችላላችሁ። ስለዚህ መልሳችን ቢ ይሆናል ማለት ነው። 25ኛው ብላንክ ኢዝ ኤ ሚክስቸር ዛት ዳዝ ናት ሃቭ ዩኒፎርም ኮምፖዚሽን ሹት ዘ ሚክስቸር። ማለት ዩኒፎርም የሆነ ኮምፖዚሽን የሌለው ሄትሮጂኒየስ። በሁለት ነው የሚከፈሉት ሚክስቸር አክቹሊ ሄትሮጂኒየስ እና ሆሞጂኒየስ ተብሎ ስለዚህ ከሁለቱ ነው የምንመርጠው እንጂ ኤለመንት እና ኮምፓውንድ ሲጀመር የሚክስቸር አይነት አይደሉም። ስለዚህ ከሁለቱ ማን ነው ሄትሮጂኒየስ ነው። ለምንድነው እንደሆነ ሄትሮጂኒየስ ለምሳሌ አሁን የተለየ ውስጡ ላይ ያለውን የሟሟውን ነገር በዓይናችንም እንኳን አይተን ልንለየው የምንችል ነው። የተዘበራረቀ አይነት ነው። ግጥም ያለ ሙሙት አይሆንም። ሆሞጂኔስ ለምሳሌ ሳልትና ውሃ ቢቀላቀሉ ለምሳሌ ሆሞጂኔስ ሜክስቸር ነው አይደለ እና እሱ ሜክስቸር የትኖ ሳልቱ የትኖ ውሃው ቢባል አናውቀውም። አንድ ላይ የሟሟ ነው። ኦልሬዲ ዩኒፎርም በሆነ ዌይ ነው የሚሟሟው። ግን ሄትሮጂኒየስ ከሆነ የተቆራረጡ ነገሮች በደንብ ያልሟሙ ነገሮች ይታያሉ ማለት ነው። ስለዚህ ዩኒፎርም የሆነ ኮምፖዚሽን የሌለው ሜክስቸር ሄትሮጂኒየስ ነው ማለት ነው። ሀያ ስድስተኛው ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ፕሮፐርቲ ኦፍ ሶሊድ የሶሊድ ፕሮፐርቲ የሆነ የቱን ይላል። ሀብ ዲፋይናይት ሼፕ ዲፋይናይት የሆነ ሼፕ አለው አይደለ የራሱ የሆነ ሀብ ሎ ዴንሲቲ አክቹሊ ሶሊዶች ሀይ የሆነ ዴንሲቲ ነው ያላቸው ሪላቲቭሊ ከጋዝና ከሊኩዊድ አንጻር ሃይ የሆነ ደንሲቲ ነው ያላቸው። ስለዚህ ሃይ ነው እንጂ ይሄ ሎ ስላልሆነ ይሄ አይሆንም። ሲ ደግሞ ካምቢ ኮምፕረስድ ኮምፕረስድ ይሆናሉ ይላል። ኮምፕረስድ ለማድረግ በጣም አስቸጋሪ ናቸው። ምክንያቱም በባለፈው ቪዲዮ በክፍል አንድ ቪዲዮ እንዳየ ነው ኮምፕረስድ ለማድረግ ፓርቲክሎቻቸው በጣም የተጠጋጉ ስለሆኑ ከዛ በላይ እንዲጠጋጉ ማድረግ አይቻልም። ሊኩድ እና ጋዝ ቢሆን ኮምፕረስድ ለማድረግ በቀላሉ ኮምፕረስ አድርገን በትንሽዬ ኤሪያ ውስጥ ልናስቀምጣቸው እንችላለን። ግን ሶሊድን ኮምፕረስ አድርገን ትንሽዬ ኤሪያ ውስጥ ማስቀመጥ አንችልም። በጣም ብዙ ቦታ ይይዛል ማለት ነው በሌላ አባባል። ስለዚህ ሲ አይሆንም። ኢንተርሞለኪላር ፎርስ ኢዝ ለስ ለስ የሆነ ኢንተርሞለኪላር ፎርስ የላቸውም፣ ሀይ የሆነ ኢንተርሞለኪላር ፎርስ ያላቸው ኢንተርሞለኪላር ፎርስ ማለት ፓርቲክሎች ያላቸው መጠጋጋት በጣም ሀይ የሆነ ፎርስ ስላለ ነው። አንድ ላይ ተጠጋግተው ምንድን ኮንደንስ ሳይሆን ክሎዝ ቱጌዘር ስለሆኑ ፓርቲክሎች የራሱ ሆነ ዲፋይናት ሼፕ እና ቮሉም ያለው ሶሊድ የሚባል ስቴት የተፈጠረው በሀይ በሆነ ኢንተርሞለኪላር ፎርስ ነው እንጂ በለስ አይደለም። በጣም ሎ የሆነ ኢንተርሞለኪላር ፎርስ ያለው ጋዝ ነው። ከዛ መቀጠል ሊኩድ ነው። በቅደም ተከተል አስቀምጡ ብትባሉ ኢንተርሞለኪላር ፎርስ ጋዝ ያንሳል ከሊኩድ ሊድ ደግሞ ከማንንሳል ከሶሊድ ስለዚህ፣ ወይም ደግሞ ሶሊድ ይበልጣል ከሊኪድ ይበልጣል ከጋዝ ብላችሁ ማስቀመጥ ትችላላችሁ። ስለዚህ መልሳችን የሆነው ስለሆነ ሀቭ ኤ ዲፋይኒንግ ሼፕ የሚለው ኤ ፕሮፐርቲ ኦፍ ሶሊድ ነው ማለት ነው። ሀያ ሰባተኛ ዊች ኦፍ ዘ ፎሎዊንግ ኢዝ ኖት አን ኤግዛምፕል ኦፍ ፒውር ሰብስታንስ። ፒውር ለሆነ ሰብስታንስ ኤግዛምፕል ያልሆነው የቱ ነው ይላል። ካርቦን ዳይኦክሳይድ ኤትፒር ሰብስታንስ ነው ከካርበን ና ኦክሲጂን ከካርበን ና ከኦክሲጂን የተገኘ ነው። ስለዚህ ይሄ ፒውር ነው ማለት ነው። ምን ያለውን ውስጡ ላይ ያሉትን ነገሮች በትክክል ምን እንዳለው የምናውቅ ከሆነ ፒውር ሰብስታንስ ነው። ኦክሲጂን ኢለመንት ነው ሲጀመር ይሄ ፒውር ሰብስታንስ ነው። ክሎሪንም ፒር ሰብስታንስ ነው። ሶይል ግን ፒውር አይደለም። ሚኒራሎች አሉት ውስጥ ላይ የተለያዩ ኢለመንቶች አሉት ሞለኪሎች አሉት ብቻ ብዙ ነገር ነው ያለው። ይሄ ነው ያለው ብለን በትክክል ለይተን ልናቀው እንችልም። በውስጡ ብዙ የሆነ ነገር ስላለው ፒዩር የሆነ ሰብስታንስ አይደለም። ስለዚህ መልሳችን ዲ ይሆናል ማለት ነው። ሀያ ስምንተኛው the change from solid state directly into gas በክፍል አንድ ቪዲዮ ቪዲዮአችን ላይ directly ጋዝ from solid ሲቀየር ምንድን ነው ብለናል? ዲፖዚሽን ነው ብለናል አይደለ ጋዝ በቀጥታ ወደ ሶሊድ ሲቀየር ዲፖዚሽን ነው ብለናል። ግን ደግሞ አሁን ደግሞ የተጠየቀ ነው ሶሊድ ደግሞ በቀጥታ ወደ ጋዝ ሲቀየር ምን ይባላል? ሶሊድ በቀጥታ ወደ ጋዝ ሲቀየር ምንድን ነው የሚባለው? ሰብሊሜሽን ነው የሚባለው። ስለዚህ መልሳችን ሰብሊሜሽን ይሆናል። ዲካንቴሽን ምንድነው ብያችኋለሁ ከዚህ በፊት መጀመሪያ እንዲረጋ አድርገን የጠጣሩ ነገር ውስጥ ላይ ከዘቀጠ በኋላ ፈሳሹን መቅዳት መለየት ምን ይባላል? ዲካንቴሽን ነው ብያቸዋለሁ። ዲስሌሽን ደግሞ ሁለት ሊኩዶችን የተለያየ ኤቫፖሬሽን ያላቸው ለመለየት ነው ብያቸዋለሁ። ኤቫፖሬሽን ደግሞ ሊኩዊድን ወደ ጋዝ በማትነን መቀየር ነው። ስለዚህ መልሳችን ምን ይሆናል? ዲ ይሆናል። ሰብሊሜሽን የሚለው ማለት ይቅርታ፣ ሲ። ሀያ ዘጠነኛው ብላንግ ዘ ብራንች ኦፍ ኖሌጅ ሲስተማቲክ ስታዲ ኦፍ ዩኒቨርስ አንድ ኢት ኦል ኢንኮምፖዝስ ዋን ታት ቤዝድ አፖን ፋክትስ ኦብዘርቬሽን አንድ ኤክስፐርመንት ቲዎሪ አይደለም፣ ዶግማ አይደለም፣ ናቹራል ሎ አይደለም፣ ሳይንስ ነው። ለብለው ሳይንስ የሆነው ኤክስፐሪመንት ሚል ነው። ኤክስፐሪመንት ሚል ባይኖረው ኑሮ ናቹራል ሎ ነበር የሚሆነው። ናቹራል ሎ ኦብዘርቬሽን ፋክትን በመጠቀም የሚገኝ ኖሌጅ ነው። ሳይንስ ደግሞ ከሆነ ኤክስፐሪመንትን ፕላስ ሲጠቀም ሳይንስ ይሆናል። ስለዚህ መልሳችን ዲ። የዛሬው ቪዲዮ ይህንን ይመስል ነበረ። ከቪዲዮ እንደተማራችሁበት ጥሩ ነገር የማታውቋቸውንም ነገሮች ከዚህ በፊት ደግሞ የሚያጠራጥራችሁንም ነገሮች እንዳጠራችሁበት፣ እንዳወቃችሁበት ተስፋ አደርጋለሁ። ከዚህ በፊት ሰብስክራይብ ያላደረጋችሁ ሰዎች የዚህ ክፍል ሌሎች ቀጣይ ክፍሎችም የዚህ ፈተና ሌሎች ቀጣይ ክፍሎችም እንዲመጡላችሁ፣ እንዲሁም እንደዚህ አይነት የተለያዩ ትምህርታዊ ቪዲዮዎች እንዲመጡላችሁ ሰብስክራይብ እንዲሁም የደውል ምልክቷን መጫን እንዳይረሱ ለሌሎች ሰዎች ደሞ እንዲዳረስ ላይክ እና ሼር ማድረግ አትርሱ። በሚቀጥለው በክፍል ሶስት ቪዲዮ እስከምንገናኝ ድረስ ደህና ሆኑ። ቻው።